በምዕራብ ትግራይ በጉልበት አይመለስም ሲሉ አቶ ጌታቸው ረዳ ተናግረዋል። አቶ ጌታቸው ረዳ በትናንትና ዕለት ስለ ሁመራ ቆይታቸው አነጋጋሪ ቃለመጠይቅ ሰጥተዋል። በቃለመጠይቃቸው እነ ኮሎኔል ደመቀ የሚመሩት አስተዳደር እንዲፈርስ መወሰኑን ተናግረዋል። ምዕራብ ትግራይ በጉልበት አይመለስም በማለት ገልጸዋል። በዚህ ባለፈው አሁን ወልቃይት የሚያስተዳድረው አመራሮች ትግረኛ ተናጋሪ እንጂ አማርኛ ተናጋሪ አይደሉም በማለት አቶ ጌታቸው ረዳ ኮርነር ከተሰኘው ሚዲያ ጋር በነበራቸው ቆይታ በትግረኛ ሲናገሩ ተሰምተዋል። በዚህም ጉዳይ የዜና ጥንቅራችን አካቶታል። በዚህም ጉዳይ የምዕራብ ትግራይ አስተዳደር የወልቃይት አስተዳደር የሰጡት ምላሽ ምን ይመስላል የሚለው የዜና ጥንቅራችን በሰፊው አካቶታል። በጣም ጤና ይስጥልን የተከበራችሁና የተወደዳችሁ የኢትዮ ከረንት ቤተሰቦቻችን እንደምን አላችሁ? የዕለቱን የዜና ወጃችን እንሆ ጀምረዋል። አዳዲስና ወቅታዊ መረጃ ማስደመጥ ጀምረናል። በቅድሚያ ርዕሰ ዜናዎቹን ነግራችኋለን። አብራችሁን ቆዩ። ራሳቸውን ምጽዋ ላይ የሰዉት ጄኔራል ታሪክም ይዘናል። ምጽዋ በሻዕቢያ እጅ ሲወድቅ አላይም ብለው ቀይ ባህር ላይ እንደ አጼ ቴዎድሮስ ሽጉጥ ጠጥተው የተሰዉት የኢትዮጵያ ጄኔራል የመጨረሻ ቃል እነዚህ ጄኔራል ብርጋዴር ጄኔራል ተሾመ ተሰማ ይባላሉ። በዚህም በታሪክ ትንታኔያችን የምንነግራችሁ ይሆናል። ኢትዮጵያና ኤርትራ ለምን ተቃቃሩ? ሞራል ይሰጠሃል እንጂ አይሞቱ ልህም መጨረሻ የምትሞተው አንተ ነህ አያዋጣም፣ ሲሉ ጠቅላይ ሚኒስትር አብይ አህመድ በቅርቡ በህዝብ ተወካይ ምክር ቤት ቀርበው ንግግር አድርገው ነበር። ኢትዮጵያ ካደገችም ብሎ የሚሰጉ ሰዎችም አሉ። ሀገራትና ኢትዮጵያ ኦልረዲ ትልቅ አገር ናት እኮ የምታርገው በአፍሪካ ትልቁ ፖፕሌሽን የህዝብ ቁጥር ያላት ናት። ዓለም እኮ አስረኛ ትልቅ ደረጃ ያላት ህዝብ ናት ብለው ተናግረዋል። የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክሸር ሰብስክራይ ማድረገውን እንዳይረሱ። ወደ ዕለቱ የመጀመሪያ ዜና ትንታኔያችን ስናልፍ ኮሎኔል ደመቀ ዘውዱ የሚመራው አስተዳደር እንዲፈርስ ተወስኗል፣ ሲሉ የጠቅላይ ሚኒስትሩ አማካሪ የሆኑት አቶ ጌታቸው ረዳ ተናግረዋል። ጌታቸው ዋሽተዋል፣ የሚፈርስ የወልቃይት መዋቅር የለም፣ ሲሉ አቶ እሸቱ ደምለው የወልቃይት ዞን ዋና አስተዳዳሪ ለአቶ ጌታቸው ረዳ መልስ ሰጥተዋል። በዚህም በምዕራብ ትግራይ በጉልበትም አይመለስም፣ ሲሉ አቶ ጌታቸው ረዳም በዚሁ ጨምረው ተናግረዋል። አቶ ጌታቸው ረዳ በትናንትና እለት ስለ ሁመራ ቆይታቸው አነጋጋሪ የሆነ ቃለመጠይቅ ሰጥተዋል። በቃለመጠይቃ ሲሆናቸው እነ ኮሎኔል ደመቀ ዘውዱ የሚመሩት አስተዳደር እንዲፈርስ መወሰኑን ተናግረዋል። ምዕራብ ትግራይ በጉልበት አይመለስም በማለት ገልጸዋል። ከዚህ ባለፈም አሁን ወልቃይት የሚያስተዳድሩ አመራሮች ትግረኛ ተናጋሪ እንጂ አማርኛ ተናጋሪ አይደሉም በማለት የአቶ ጌታቸው ረዳ ኮርነር ከተሰኘ ሚዳጋ በነበራቸው ቆይታ በትግረኛ ሲናገሩ ተሰምተዋል። በታሪክ ልናስታውሳቸው የምንችለው ብርጋዴር ጄኔራል ተሾመ ተሰማ በምጽዋ ራሳቸውን የሰው ጄኔራል ናቸው። ምጽዋ በሻቢያ እጅ ሲወርቅ አላይም ብለው ቀይ ባህር ላይ እንደ አጼ ቴዎድሮስ ሽጉጥ ጠጥተ የተሰውት ኢትዮጵያዊ ጄኔራል። የመጨረሻ ቃል በዚች ኢትዮጵያ ሕዝብ ባህርበርና ዓለም አቀፋዊ ወደብ በሆነችው ምጽዋ ከተማና በቀይ ባህር ጠረፍ ላይ ቆሜ ሽጉጥ ለመጠጣ ዝግጁ ሆኛለ። እውነት ዛሬ በሞት ብሸነፍም በታሪክና በመጪ ኢትዮጵያ ትውልድ ፊት አልሸነፍም። አጼ ቴዎድሮስም እድል በማግኘቴ በጣም እኮራለሁ አሉ። የብርጋዴር ጄኔራል ተሾመ ተሰማ የመጨረሻዋ መልእክትም ከምጽዋ ተጧቱ አንድ ሰዓት ተኩል ሲሆን ጄኔራል ተሾመ ተሰማ ምጽዋ ከተማ ላይ የተሰው የጦር መኮንኖችና ማዕረግተኞች ሰብስበው ንግግር አደረጉ። ሻቢያ ያለ የሌለ ኃይሉን ተጠቅሞ ምጽዋን ለመያዝ ቆርጦ መነሳቱን ጥርጥር የለውም። እኔ የሚጠብቀኝ አደራ ትወጥቻለሁ። ከጥር 30 ጀምሮ እስከ የካቲት 9 1982 ሞት ሽረት ትግል አድርግ ያለው ከዚህ በኋላ የራሴ ሕይወት በክብር ማጥፋትና ለኢትዮጵያ ጀግኖች ታላቅ ተመሳሌት ከመሆን ሌላ አማራጭ የለኝም፣ አሉ። ጀግንነት ማለት በሁሉም መልክ ብለጠላት ምቹ ሆኖ አለመገኘት ነው። እኔ ዛሬ ብሞት ብሸነፍ፣ ታሪክና በመጪ ኢትዮጵያ ትውልድ ፊት አልሸነፍም። አፄ ቴዎድሮስ እድል በማግኘቴ በጣም ኮርቻለሁ አሉ። ጎበዝ ስሙኝ፣ ይህ አደራ መልእክቴ ነው አሉ። ነገ ለኢትዮጵያ ሕዝብ ይደርስ ይሆናል። ምናልባት አምላክ ካለ ከእናንተ አንዱ መልእክቴን ያደርስልኛል። ዛሬ ሻቢያ ምጽዋ ይቆጣጠራል። ይህ ደግሞ ለኢትዮጵያ ሀገርና ሕዝቧ ትልቅ አደጋ ነው። ምናልባት የኢትዮጵያ ተፈጥሮ ድንበር የሆነው ለዘመናት አባቶቻችን የደም ዋጋ ጸንቶ ቆይቶ ባህር በራችን በመዝጋት በምድር ተወስነ እንድንቆይ ይደረግ ይሆናል። ይህ ደግሞ የሞት ሞት ነው አሉ። የፈለገው ጊዜ ጠይቅ እንጂ የኢትዮጵያ ህዝብ ባህር በር አልባ ሆና በኢምፔሪያሊስቶችና ጋሻ ጃግሬዎች ተሸንፋ እጁን አጣጥፎ አይቀመጥም። ይህ ከሆነ የአጼ ቴዎድሮስ የላስ የራስ አሉላ አባ ነጋ የኔን ጨምረው አብዮት ሰራዊት አባላት አጥንትና ደም በኢትዮጵያ ትውልድ ሁሉ እስከ ዘላለሙ ይፈርዳል አሉ። ጊዜውን ጠብቆ የኢትዮጵያ ጀግና ምጽዋ ለኢትዮጵያ ሕዝብ እንደሚያስረክብ እምነት የጸና ነው አለ። አንድ ሰው ቤት ሲሰራ የሚሰራው ቤትና በር መስኮት አሉት። አንድ ሰው ደግሞ ሞትነበል መቃብር በር መስኮት የለውም። ይህ ምሳሌ ከገባችሁ ባህር በር የሌላት ሀገር ሞቶ ከተቀበረ ሰው የምትለየው በትንሽ ነው አሉ። ቀይ ባህር በእኔ ዘላለማዊ ቤት እንደሆን ወስኛለሁ። ደስተኛና ድለኛ ጄኔራል ላይ ሲሉም ጽፈዋል። ኢትዮጵያና ኤርትራ ለምን ተቃቃሩ? ሞራል ይሰጥሃል እንጂ አይሞት ልህም መጨረሻ የምትሞተው አንተነህ ሲሉ ጠቅላይ ሚኒስትር አብይ አህመድ ተናግረው ነበር። በነገራችን ላይ በየአመቱ ኢትዮጵያ ሶስት ሚሊዮን ሰው ትጨምራለች። በየአመቱ አንድ ኤርትራ ትጨምራለች። በየአመቱ አሉ ኢትዮጵያ በየአመቱ ሀገር እየጨመረኝ ትልቅ የሆነች ሀገር ካደገኝ ምን ትሆናለች ከተባለ ካደገች ታግዛለች። ሌላ የምታደርገው ነገር የለም። አሁን እኮ እያደገች ነው ስንስንት ስንተኛ ተሸክማ የለም እንድ እስከዛሬ ድረስ ሳናርግ የቀረው በዚህ ጉዳይ አሉ። ይህ ስጋ ችግር አለበት። የእኛ ጎረቤቶችን በሰላም መኖር እንደምንፈልግ ማወቅ አለባቸው ብለዋል። ታዲያ ለምን ከኤርትራ ጋር የተጀመረው ጉዳይ ፈርለቆ የወጣ ያላችሁ እንደሆነ ፕሪቶሪያው ስምምነት በኋላ ነው። በወደብም ስለምንለምን ነበር፣ በልማትም ስንለምን ነበር፣ ስንለማመጥም ነበር፣ በጣም ስንለምን ነበር ከዛሬ ነገ ይሆናል ብለን ግን ፕሪቶሪያ ስንፈርም ትክክል አይደለም። ለምን ይቆማል? ቲፒኤልኤፍ ህዋት ተጠቅልሎ ካልጠፋ ቀጠናው ሰላም አያገኝም አሉ። አይ እኛ እኮ ህዝባችን ናቸው፣ ልብ ከገዙ እንዲጠፉ አንፈልግም። አልናቆም ነው በዚህ በኩል ማስቀጠል ሲያቀታቸው፣ በዚያ በኩል አስጀመሩ። ዋና ጉዳያቸው ጭቅጭቅ ውስጥ ግቡ፣ ሳትዋጓ አትቀመጡ ማለት ነው። የእኛ መልእክት ለኤርትራ ህዝብና መንግስት አሉ። ኤርትራ ወንድሞቻችን ናቸው፣ ከእነርሱ ጋር ውጊያ አንፈልግም። ለኤርትራ መንግስት ያለን መልእክት አሉ። በዝርዝርም አስቀምጠዋል። አንደኛ ጥይት አስተላለፊ አትሁኑ፣ ሀገር ሁኑ። ወደ ጎረቤት ሀገር ጥይት ማስተላለፍ ጥሩ አይደለም። አባይም ፀባይ ገዝቷል፣ እኛም ሽፍቶይ ፀባይ ይገዛሉ። አንድ ቀን ጥይት ሳመላለስ ብለው ታሪክ ስለሚናገሩ ጥይት ማመላለሱ ቢቀርባቸው ስለማናውቅ አደለም እናያቸዋለን አሉ። በሁለተኛ ህገ ወጥ የሰው የዝውውር ቢቀር ተጨናንቀናል። ከተማ ውስጥ እንደምታይት የሚመጣው ሰው ካለ ህጋዊ መንገድ ነው የሚመጣው አሉ። በሶስተኛ ህገ ወጥ ንግድ ቢቀር፣ ፎርጅድ ብር ቢቀር፣ አሜሪካ አስቀምጣቸው የምታሰሯቸው ብላክ ማርኬት ቢቀር፣ እንደ ጎረቤት ብንተሳሰብ አሉ። ህጋዊ ከተከለከል በንግዱም በሚፈናቀለው ጥይት ማቀበሉን ከተዋቸው ሰላም አብረን ማደግ በፍቅር አብረን ለመቀጠል ከምንም ጊዜ በላይ ኢትዮጵያ ፍላጎት ናት አሉ። እንደ ልክ እንደ ባለፈው አስመራ የመሄድ ፍላጎት አለ። ችግር የለብኝም ምንም ከሆነ ትርፍ ካለው ትርፍ ከሌለው ማባከን ነው። እኔ ባሌ የምመለስበት ጊዜ ዝም ብዬ አስመራ ልመላለስበት አልችልም። ጊዜም የለኝም፣ ስራ አለኝ አሉ። ጦርነት አንፈልግም የሚለው ደግሞ በምክንያት ነው። እኛ ደግሞ እያንዳንዳችን የሚያጓጓ ነገር አለን። አስር ቢሊየን ዶላር ኤርፖርት እንገነባለን፣ አስር ቢሊየን ብር የነዳጅ ማጣሪያ እንገነባለን፣ ምናልባይ ሚሊዮን ቤት እንገነባለን። ኮሪደንም እየገነባ ነው። ይህ ሁሉ የሚያጓጓ ስራን እያለን ጦርነት ሊያስብ አይችልም ብለዋል። ጦርነት የሚያስብ ስራ የሌለው ብቻ ነው። እኛ የምናጓጓው፣ የምንታገልላት፣ የምንለፋላት የልማት ስራዎች አሉን ከማንም በላይ የመዋጋ ፍላጎት የለንም አሉ ያይዘው ውጊያው ከተነሳ ጦርነቱ ግልጽ ነው። ከዚያ በኋላ የያይ ሰራም አሁን ነው አለመጀመር ማለት አሉ። አሁን ውጊያው እንትናን ያግዘኛል እነንትና ያግዙኛል የሚባል ነገር እንዴ! ሰው እንዴት ዩክሬን እያየ ፓላስታይን ፍልስጤምን እያየ ስለማገዝ ይወራል። ማንም አይሞትልህም፣ ሞራል ይሰጥሃል እንጂ አይሞትልህም። የመጨረሻ የምትሞተው አንተ ነህ። አያዋጣም አሉ ከበዳለ ተሰማል። አያዋጣም ከበደ ተሰማ አስር ጥይት ያቀብልሃል እንጂ መጥቶ አይሞትልህም። አየን። በፊት እኮ ውጊያ እንደማይቆም አይተናል። እኛ አንፈልግም፣ ልማት ነው የምንፈልገው፣ ሰላም ነው የምንፈልገው። ከማንም ጋር ግጭን ለማድረግ ፍላጎት የለንም። ከገባን ግልጽ ነው ነገሩ ውጤቱ ብለዋል። አስተማማኝ አቅም ያለን ማንም አያቆመንም። ይህ ግልጽ መሆን አለበት። ማንም አያቆመንም። ወደዛ እንዳንሄድ ሪፐብሊክስን በኃላፊነት መወጣት አስፈላጊ ይመስለኛል ብለው ተናግረዋል።